ኮንፈረንስ ሲሳ መንግስቱ እባላለሁ ያለሁት እዚህ ሀገር ስዊዘርላንድ ነው። ዛሬ ማስጎበኛቹ ወይ የቀን ውሎዬን ማሳያ ሎዛን በሚባል ቦታ ነው ያለሁት። እንግዲህ እንደምናውቀው ስዊዘርላንድ ከ ከፈረንሳይ ከጀርመን፣ ከጣሊያን ድንበር እንግዲህ አንደኛው ከድንበሩ ጋር የሚያገናኘው እንግዲህ ፈረንሳይ ነው። እንግዲህ ወደ ፈረንሳይ ኤቪዮን የሚባል ምናልባት ኤቪዮን የሚባል ውሃ በሃይላንድ ውስጥ ሲሸጥ ምናልባት አይታችሁ ከሆነ ወይ በፊልም ወይ ደግሞ እንደዚሁም በተለያየ አጋጣሚ ሳታዩት አትቀሩም። ኤቪዮ የሚባል ቦታ ነው የምንሄደው። እንግዲህ ወደዛ ቦታ ለመሄድ ደግሞ ምን ያስፈልጋል ብትሉኝ፣ የሚያስፈልገው በመርከብ ነው የምንሄደው። እንግዲህ እዛ ደግሞ ምን አለ ምን ያጋጠማል የሚለውን እንመለከታለን። እንደምትመለከቱት ዛሬ እዚህ ቦታ በጣም ነው የሚያምረው። ሳመርም መጥቷል። እንግዲህ ያው የፀሀይ ጊዜው እየመጣ ስለሆነ ውጪ ሰዎች እንደምታያቸው ይንሸራሸራሉ፣ ይጫወታሉ፣ ይበላሉ፣ ስፖርት የሚሰሩ ሰዎች አሉ። በዚች ባለ ጊዜ ደግሞ ከእናንተ ጋር ለማሳለፍ ከእናንተ ጋር ለመቆየት እዚህ በስዊዘርላንድ ተከስቻለው። መልካም ቆይታ ይሆንልን። መልካም ጎብኘት አብራች ተከተሉን ባይ ፊታችን የምናየው መርከብ እንግዲህ እነዚህ መርከቦች ናቸው። ብዙ ፈረንሳዮች መጥተው እዚህ ስዊዘርላንድ ለስራ ይመጣሉ እና ጠዋት መጥተው ማታ ነው የሚመለሱት። ግማሾቹ እርግጥ ነው በመኪና ይመጡዋሉ። ሌሎቹ ደግሞ በመርከብ አቋርጠው እንደ መንግስት ትራንስፖርት ብሏቸው እሱን በመርከብ ይዘው ወደ ወደ ስዊዘርላንድ ይመጡና ጠዋት መጥተው እንግዲህ ማታ ስራቸውን ከጨረሱ በኋላ በመጡበት መርከብ ይመለሳሉ። እንግዲህ ይሄ ቦታ እንደምታዩት በዚህ በሎዛን በጣም አለ ከሚባሉት ቦታ ወይ ደግሞ ቱሪዝም ከሚባሉት ቦታ ኡሺ ይባላል። ባለፈውም ቪዲዮ ማሳየቻችኋለሁ። ከእሱ አጠገብ ደግሞ ዓለም አቀፍ ኦሎምፒክ አለ። እዚህ አካባቢ በጣም ውድ ውድ የሆኑ ሆቴሎች አሉ። በጣም ብዙ ሰዎች የሚዝናኑበት ነው። እና ከዛ ከፊት ለፊታችሁ የምታዩት ደግሞ ቦታ ኤቪየው ይባላል። ወደ አሁን የምንጓዘው መርከቧን እየጠበቅን ነው። አብራችሁ አሁን ወደ መርከቡ የተንቀሳቀሰ ነው። ወደ ኤቪያን የሚባል ወደ ፈረንሳይ የተጓዝኩ ነው። የምትጓዙበት ነው። እንግዲህ እንደምታዩት ብዙም ሩቅም አይደለም። ኤቪየው በድንበር ዳር ላይ ያለ ነው፣ በስዊስ ድንበር ላይ ስለሆነች ፈረንሳይ ያሉ ሰዎች ቅድም ነግሬያለሁ። ፈረንሳይ ያሉ ሰዎች መጥተው እዚህ ስዊስ ይሰራሉ እና ከዛ መጥተው ወደዚህ የሚሰሩበት ነው እና እይታው ደግሞ ምን ያህል ቆንጆ እንደሆነ አብራችሁ ከኔ ጋር ተመልከቱ። የውሃው ጥራት በጣም የተለየ ነው። እንግዲህ ጎረቤት ሀገሮች ናቸው ፈረንሳይና ስዊስ፣ ጎረቤት ሀገሮች ናቸው። ምንም አይነት ድንበር የላቸው ብዙ ጊዜ ሰዎች ስለሚመላለሱ ቁጥጥር በብዛት የለውም፣ እና አብራችሁ ቆዩ። መርከቡ ይህንን ነው የሚያሳየን። ውስጥ ደግሞ የመርከቡ ደግሞ ምን ምን ይመስላል ደግሞ የሚለው ነው። ውስጥን አብረን የምንመለከተው ነው። መልካም ቆይታ። እንዳልኳችሁ ዛሬ የአጋጣሚ ሆኖ ብዙም ሰው የለም እዚህ በመርከብ ውስጥ ብዙ ቱሪስቶች ናቸው ያሉት፣ ብዙ ሰዎች የሉም። ግን ይሄ መርከብ በብዛት የፈረንሳይን የሚያመላልስ ትራንስፖርት ስለሆነ ብዙ ፈረንሳዮች ነው ኖርማል፣ በኖርማሉ ቅርብ ምንመለከተው ወደ ፈረንሳይ ድንበር እየተቃረብን ነው። እየደረስን ነው። የቦታው ስም ኤቪያን ይባላል። ምናልባት ይሄንን ስም ምናልባት በውሃ በሃይላንድ ሳታዩት አትቀሩም። እያስባለው ከዚህ ነው እንግዲህ ኤቪያን የሚባል ስም የተሰየመው። እንግዲህ ጉዟችን ያማረ የተሳካ ሆኗል። የአየሩም ሁኔታ በጣም ያምራል። እንደምትመለከቱት ደግሞ ውሃውም ራሱ ረጋ ብሎ የሚሄድበት ሁኔታ ነው ያለው ሀገራችን ሁላችን እየወረድን ነው። የመርከቡን ሰራተኞችም እንደምትመለከቱት በዚህ በኩል እንመለከታቸዋለን። እንደምታዩት ገመዱን በማዘጋጀት ላይ ይገኛሉ። ገመዱን እንግዲህ በእንደዚህ መልክ ነው እንግዲህ ከድንበሩ ጋር የሚያገናኙት። ምክንያቱም በዚህ ገመድ ካልተቆራኘ መርከቡ መንቀሳቀስ ስለሚችል በደንብ አድርገው ነው እንግዲህ። ገመዱ እንዴት እንደሚወረውት ደግሞ አብረን የምንመለከተው ይሆናል። በዚህ እርግጠኛ ነኝ፣ ገመድ የያዘ ሰው ስፖርተኛ መሆን አለበት። አለበዚያ ስፖርተኛ ካልሆነ ገመዱ ራሱ አፈትልኮ ከሄደ እንግዲህ አስቡት ምን ያህል አደጋ እንደሚመጣ። እና ወደ ኤቪያን ቦታ ደርሰናል። እስ ኤቪያን ደግሞ ምን ምን አለ የሚለውን ደግሞ ይህን የመጀመሪያ ጉዜ ነው። ኤቪያን አብረን እንጎበኛለን። ፈረንሳይ ማለት ድንበር ላይ ደርሰናል። አብራችሁ ወደ ፈረንሳይ ደረሰ የመርከብ ጉዞ አርፈን እንግዲህ ስዊስን በዛ በኩል እንመለከታለን። አሁን ያለን ደግሞ ፈረንሳይ ኤቪያኖ የመጀመሪያ ጉዞ ነው። ወደዚህ ወደ ኤቪያን ስመጣ በመርከብ እስቲ መርከቧ ምን እንደምትመስላለች አርባ ተመልካቾቻችን ወደዚህ ወደ ፈረንሳይ ከስዊስ ብዙም የማትርቅ ትንሽ ድንበር አለች። ከሷ በሱ አቋርጠን በመርከቡ አቋርጠን ወደዚች ከተማ ደርሰናል። እስቲ ይህን ከተማውን ደግሞ እንመልከተው አብረን እንጎብኝ። ምን ምን አለ የሚለውን ደግሞ አብረን የምናየው ነው የምናየው ነው። በጣም ቆንጆ ነው። በጣም ያምራል። በጣም ደስ ይላል። ንጽህና ያለው ቦታ ነው። እስቲ እንጎብኝ። ጭር ያሉ ከተማዎች በጣም ደስ ያሰኛሉ። በኤቪዮን አሁን እየተጓዝኩ ያለሁት እንግዲህ አርማ የተመልካቾቻችን። ሌላው ደግሞ የተገነዘብኩት ወደዚህ ኤቪዮን ስንመጣ ምናልባት የኤቪዮን የሚባል በሃይላንድ ውስጥ የሚሸጥ ውሃ አለ። እዚሁ ፈረንሳይ ነው የሚመረተው ኤቪዮን ውሃ። ስለዚህ እኔም ደግሞ ከዚች ነፃ ከሆነችው ከኤቪዮን ውሃ ለመቅመስ ኩባዬ ያዘጋጀቻለሁ። እንግዲህ ይህ ውሃ ወደ ስዊስ ወይም ደግሞ ወደ ተለያዩ ሀገሮች መጥተው በሃይላንድ ወይም በላስቲክ ውስጥ ሆኖ በአንድ ሊትር ወይ ግማሽ ሊትር ሆኖ የሚሸጥ ነው። የአጋጣሚ ሆኖ እዚህ በነፃ ነው ያገኘሁት። እንግዲህ እስቲ ልቅማ ሰምን እንደሚ ብዙዎቹ ታሪካዊ የምንላቸው ወይ ደሞ ቱሪዝም የምንላቸው ለምሳሌ ወደ ተራራ ላይ የሚወጣ ትሬኖች አሉ፣ እነሱ በእድሳት ላይ ነው አሉ። ካዚኖም አለ፣ እሱም ካዚኖ በእድሳት ላይ ያለው። ይህንንም ቪዲዮ ደግሞ ለሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ እንደተተባበረ ስል እጠይቃለሁ። በተረፈ ደግሞ ኮሜንት ሀሳባችሁን ደግሞ በሚቀጥለው የት ቦታ ብሄድ ምን ይመስላችኋል የሚለውን ደግሞ ለእናንተ ጥያቄውን አቀርባለሁ። በእናንተ ጥያቄ ምክንያት እንግዲህ በየቦታው የኩኝ በተቻለ መጠን ለማስጎብኘት ፍቃደኛ ነኝ። ስለምትተባበሩት ሁሉ ስለትበረቶች በጣም አመሰግናለሁ። ቆይታችን የዚህ ቆይታችን በጣም ያማረ ነው። እንግዲህ አሁን ለጊዜው ትንሽ ኬክና ትንሽ ቡና ጠጥቻለሁ። አሁን ደግሞ ከተማዎችን እንመለከታለን። ዞር ዞር ብዬ ደግሞ በመንገድ ላይ ያለውን ነገር ደግሞ ለማሳየት እሞክራለሁ። በጣም ጸጥ ያለ ከተማ ነው። በጣም ብዙ ቱሪስቶች የሉም ለጊዜው እድለኛ ነኝ። ስለዚህ እስቲ ያለውን ደግሞ አብረን እንመለከታለን። መልካም ቆይታ። ሌላው ደግሞ እዚህ ካየሁት ነገር ለየት የሚያደርገው ይሄ የካቶሊክ ቤተክርስቲያን ነው። በአስራ ሶስተኛው ክፍለ ዘመን የተሰራ ነው። ታሪካዊ ታሪካዊ ቤተክርስቲያን ናት። እንግዲህ እሷን ደሞ ስቲ ውስጥ ደሞ ምን እንደሚመስል ደግሞ እሷንን ጎብኝ እንመለከት አብራችሁ ተ ሴትዮዋ እንደ ጠየኳት ከሆነ በዚህ ሁለት ቀን ውስጥ በጣም ይዘንብ ነበረ ብዙ ሰዎች ቱሪስቶች አልመጡም አለችኝ። እና አጋጣሚ ሆኖ ሰሞኑን እንግዲህ ፀሐይ ስለሆነ ተጨማሪ ቱሪስቶች መጥተዋል አለችኝ። ሌላው ደግሞ የጠየኳት ይህ አካባቢ መቼ ነው በቱሪስቶች የሚሞሉት ብዬ ጠየኳት። እንግዲህ እሷ ደግሞ የመለሰችልኝ በጁን ጁላይ፣ እስከ ኦገስት ድረስ በጣም ይህ አካባቢ በቱሪስቶች በጎብኚዎች በጣም የተጠለቀለቀ ነው እና ከተለያየ ሀገር ይመጣሉ ይሄን ታሪካዊ ቦታ ለማየት ብለዋል። ስለዚህ እንግዲህ ጊዜ ካላችሁ እንግዲህ መታችሁ እንግዲህ ጁን ጁላይ ኦገስት ላይ ፈረንሳይ ኤቪያን መታችሁ ይሄን የመሰለ ከተማ፣ ጥሩ ሀይቅ እያያችሁ ጥሩ ሾፒንግ የሚደረግበት አካባቢ ስለሆነ አንዳንድ እቃዎችን፣ ልብሶች ወይ ደግሞ ያው ፈረንሳይ እንግዲህ በፐርፊውማሪ ሊታ የምታወቀው ፐርፊውማችሁን ገዝታችሁ እንግዲህ ተደሰታችሁ ትሄዳላችሁ ብዬ አስባለሁ። ለማንኛውም መልካም እንግዲህ አድማጭ ተመልካቾቻችን ወደ መርከቡ አካባቢ ላይ ለመድረስ እየተጓዝኩኝ ነው። ሌላው ያስደሰተኝ ደግሞ ከዚህ ከፊት ለፊቱ የምታዩት ትልቁ ካዚኖ አለ። እንግዲህ ያው ካዚኖ ማለት የቁማር የሚጫወቱበት ነው። ትልቅ ነው፣ ውበት አለው፣ ያምራል፣ ደስ ያሰኛል። ይህም ወድጄዋለሁ። የእንትኑ የህንጻው አሰራር በጣም ልዩ ውበት ሰጥቶታል። ሌላው እንግዲህ እንደምታዩት ነው በንትል ላይ ያለው ከተማዋ በመታደስ ላይ ነው ያለችው። ትራንስፖርት ለመውሰድ ብዙም አያስፈልግም። ለምን ብትሉ ከተማዋ በጣም ትንሽ ናት። ንጹናት ሰላማዊ ከተማናት ብዙ ቱሪስቶች ያሉበት ቦታ ናት። እንግዲህ አርማ የተመልካቾቻችን እንግዲህ ጎበኝት ጨርሼ አሁን ወደ ስዊስ ወደ መኖሪያ አካባቢ የተመለስኩ ነው። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ እንድትተባበሩ በትህትና እናጠይቃለሁ። የውሃው ድምጽ በጣም የተለየ ነው። በጣም ደስ ይላል እና አብራችሁ ቆዩ። መልካም ጉዞ። እንግዲህ አድማኝ ተመልካቾቻችን፣ የፈረንሳይ ጉብኝት እንግዲህ ተጠናቋል። በጉብኝታችሁ እንደተደሰታችሁ በማመን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ እንደተተባበሩ ስል እጠይቃለሁ። አመሰግናለሁ።